አዎ ትላለህ። ፎቶን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረግኩ ነው፣ ግን እየተሰማኝ ነው። ቀጥል። ስሙ ማርቆስ ነው፣ ቢኒያም አይደለም ማለት ነው። እና ገና ሀይ እያለው አስራ ስድስት ዓመቴ እያለ ነው መጀመሪያ ጊዜ ያናገረኝ ማለት ነው። ቢኒያም ስሙን አላውቅም፣ ትክክለኛ ስሙን እና የመጀመሪያ ጊዜ የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች እቺ ልጅቷ ነበረች። እና እርዳት ብሎ ነገረኝ ማለት ነው እና ከዛ ማውቃቸውን ሰዎች አጠያየኩለት ምናምን እና ከዛ አገናኘኋቸው እሱንና ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሪስፔክትፉል ወይ ማለት ነው ከዛ በኋላ የሆነ ሰዓት ላይ በኋላ ቺ ታረገችብኝ ምናምን ምናምን ብሎ ነገረኝ። ማለት ቺ ታረገችብኝ፣ ቺ ባለጌ ምናምን ምናምን ብሎ ቀብጣጠረ። ኦኬ። ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወራኛል። የሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን። ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት። ጀለስ ማለት ነው። ከዛ እኔና ጓደኝ እንትናል ነው ማለት ነው። ምንድን ነው አፋጠጥ ነው የሚባል አፋጠጥ ነው። ከዛ እዛ በኋላ ብሎክ አድረግነው እና ለብዙ ጊዜ አካውንቱ ላይ የመጣም ነበረ ቴሌግራም ላይ አንድ ቲክቶክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም እየተወራ ያለው ስለ እኚህ ሰውዬ ነው እየተወራ ያለው ስለ እኚህ ሰውዬ ነው። እንዲታያቸው ሌላም ደግሞ ፒክቸር አለኝ ይሄም እሱ ነው። እስኪ ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶ። እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ፣ እራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው የሚዩት፣ ራሱ ያስተማርሽኝ እና ስለ ብሄር እና ስለ ሃይማኖት ገብቶ ይናገር ነበረ እና አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያቅም የምፈልገው ነገር በብሄር ተናገር ያላቅም፣ ስለ ሃይማኖትም ተናገር ያላቅም። እና እኔ አይደለውም ቢኒያም ነበረ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ፣ ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው፣ የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግ ነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር ነበር። ይኸው ዚጋ ዘጠኝ ሺህ ብር ነበር። ሀአራት ሺህ ዩሮ ነው ደግሞ ዜ ያለው ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግ ነው ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለ። ምክንያቱም አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይክ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አረጋለው ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራውና። ኢሮስታርንኢሮስታርን ለመጠም ዘጠኝ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው። እና ዲስ ሰራተኛ ነው እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም። ሰው ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለአስር ቀን አሜሪካ ሀያ ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው እሱን የሚያክል ሶፍትዌር ሶፍትዌር ኢንጂነር ስለሌለ ማለት ነው። 24000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24000 ነው ደሞዜ፣ 24000 ዩሮ ነው ደሞዜ አይደለም አሁን በሚሊዮኖች እርዳታ እረዳለሁ ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪ ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያውቅም እና ይሄ ሰውየ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ፣ ማን እንደሆነ አላውቅም። ያንን እያረጋችሁ ኮፒ ሊንክ እያረጋችሁ እንዲ እያደረገኝ ነው እና እንደዛ ነው ማለት ነው ልጁ ተጠቅሞ ያቅም። ቢኒያም ምናምን የሚባለው ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የአስራ ስድስት የአስራ ሰባት ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናም ብሎ አውሮቶ ነበር ብር እንድልክለት ሀምሳ ዶር አላክልኝ ምናምን ብሎኝ ነበር ይቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውየው ውሸታም ነው ልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ ያቅም ለጥፎ ማያቅም፣ ብርም የለውም። እና የሚኖርበትን አድራሻ አለኝ ብዙ ሰው እየጠየቀኝ ነበር። እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አርጉልኝ ወይም እዚህ ላይ መናገር ይችላሉ። በእኔም ዋትሳፕ ላይ ላክልኝ። ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ። በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው፣ ሁለት ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ አንተም አድሬሱን ትልክልኝና ፎርዋርድ አደርጋል ሪድ የሚባለው አሁን ራሱ እየኮመተ አይቼዋለሁ ማሬ ይሄ መኒጋን የሰጠሽ በጣም ጥሩ በቃ ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ እና ደግሞ አንዷ ሴት ናት ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል በጣምአባ አባነት የሀያ አራት ሺህ ዩሮ ደሞዝተኛ እንዴት ነው ሀምሳ ዶላር የሚለምነው? አንደኛ፣ ሁለተኛ ከስዊቲ ስዊቲነሽ እህትሽ ጀርመን ያለችው ርቦኛል፣ ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ፣ ምግብ ቤት ውስጥ አልተሰራም እርቦኛል ብሎ ሀምሳ ዩሮ የለመናት ከአንቺ እህት ነው ቲና ናት ምናምን ከምትባለው ነው ቲና ትናንት ከነበረ ኦኬ፣ ከእሷ እህት ከትርሲት ትርሲት ትርሲት ከትርሲት እህት ነው የለመናት ሀምሳ ኢሮ ና ወይኔ፣ የእህት ፍቅረኛ ርቦታል ብላ ሀምሳ ኢሮውን ሰታ ግን እሱ የምትናገር አልመሰለውም ነበር ለህቱ ለህቱ ለህቷ ለገዛ ህቷ የምትናገር አልመሰለውም ነበር። ሀምሳ ዩሮውን ከሰጠችው በኋላ ተናገረች። ኢማጅን የሀያ አራት ሺ ዩሮ ደሞዝተኛ ሆኖ እራበው ና ሀምሳ ኢሮ ለመነ ከትርሲት እህት ጀርመን ከምትኖረው ኢማጅን፣ ማቻ ያረገል ሙሉ ብሬን ኢትዮጵያ